ሰላም ሰላም ለማታውቀኝ፣ ስሜ ሀዲስ ገብረ እዚህር ይባላለሁ። ዛሬ ይዤላችሁ የምቀርበው ባለፈው አንደኛ ቀዳማዊ ክፋል ወይም አንደኛ ክፋል ወዳቂ አይተን ነበረ። ዛሬ ደግሞ ሁለተኛ ክፍል ይዤላችሁ መጥቻለሁ። እንግዲህ አካባቢ መጀመሪያው እስከ ከመጨረሻ ከእኔ ጋር ትቆይ ዘንድ እጋብዛችኋለሁ። ወደ ትምህርት መራችኋለሁ። ወዳቂ ካልአይ ክፍል እሺ በዚህ ላይ የመጀመሪያውን ክፍል የምናየው ወዳቂ የሆኑ ቁጥሮች ናቸው። ባለፈን ቁጥሮች አይስ ነበር በግእዝ የሚጀምሩ በግእዝ መጨረሻቸው የሆኑ ዛሬ ደግሞ በካዕብ የሚጨርሱ እናያለን። በካዕብ የሚጨርሱ በካዕብ የሚጨርሱ ወዳቂ ነው፣ አባ ያላቸው ማለት ምሳሌ፣ ለምሳሌ እናስታውስ ከሆነ ቁጥሮች በአማርኛ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር ብለን ነው የምናወራው። አሁን ደግሞ የምናረጋለን ማለት ነው በግእዙ ደግሞ እንቆጥራቸዋለን በዛ ልክ። ስለዚህ አሐዱ ክልኤቱ ሰለስቱ አርባዒቱ ሐምስቱ ስድስቱ ሰብዐቱ ሰመንቱ የተአቱ አሰርቱ ብለን እንቆጥራለን። በዚህ ምልክት አቆጣጠር ቁጥራቸው እንደዚህ ነው አነባባቸውም በወዳ ቃና እናለባቸዋለን። እሱ የምናውቀው ተውላጠ ስም ነው። በሱ ዙሪያ የሚነገሩ ቃላት አሉ። እነሱ ደግሞ እናያቸዋለን። ምን ምን ሊሆን ይችላሉ? መስተዋድድ ሊሆን ይችላሉ፣ መስተጻምር ሊሆን ይችላሉ፣ ተውሳከ ግስ ሊሆን ይችላሉ። የመጀመሪያው ምሳሌ እናያለን። ማን ነው አሁን ምሳሌን? ታዲያ ምስሌው ምስሊሁ ማለት ከሱ ጋር ማለት ነው። እሺ ከማሁ ደግሞ ከማሁ ድማ እንደሱ፣ ሀቢሁ ደግሞ ወደሱ፣ በእንቲአሁ ስለሱ፣ ዚአሁ የሱ፣ እንበሌሁ እሱ ብቻ፣ ለሊሁ እርሱ ራሱ፣ እንቲአሁ የራሱ የራሱ ማለት ነው። እሺ ቀጥለን ምን እሺ በሳልስ የሚጨርሱ ስሞች ከሆኑ በሳልስ የሚጨርሱ ስሞች ከሆኑ ላቸው ወዳቂ ናቸው። ይሄ መስማማት አለበት ማለት በዚህ ሕጉ ከአሁን በኋላ በሳልስ የሚጨርሱ ስሞች ምንድን ናቸው? ወዳቂ ታ ሆነው ይነበባሉ። እሺ ለምሳሌ ነው ቅልያሁ ቆሎ፣ ኤርሁ ኮከብ፣ ብዚያሁ ሰበዝ፣ ተክሉ የበግ አውራ ሲያ ድሙ ሲያድሙ ጨረቃ እነዚህ ሁል በሙሉ ምን ሆነ የሚነበቡ ወዳቂ ሆኖ ነው የሚነበው እንዴት ነው ቅሊያሁ ኤርሁ ብዚያሁ ተክሉ ሲያድሙ ብለን እናነባቸዋለን ማለት እሺ እንቀጥል ምንድ እሺ አሁን ደግሞ የእርሱ የሆኑ ነገሮች አገናዛቢ የሚያሳዩ ለምሳሌ የማን ነው ይህን መጽሐፍ የማን ነው ይሄን እስክሪፕቶ ብለን እናነባለን የእርሱ የእርሷ የነሱ የነሱ የእናንተ ብለን እንደምናገር እዚህ ደግሞ የእሱ የሆኑ ነገሮች እናወራለን ማለት ወደ አቀው ነው የሚነበሩ የማን ነው ይሄን ብለን ስንጠይቅ የእሱ ብለን እናወራቸውን መልሶች በግዕዝ ደግሞ ምን ምን ብለን እንደምናወራ እናያቸዋለን ማለት የመጀመሪያ ለምሳሌ የእርሱ የሆኑ ውዳሴ ማለት የእሱ ውዳሴ ቅዳሴው የእሱ ቅዳሴ፣ አቡሁ የእሱ አባት ወይ ደግሞ አባቱ፣ እሙ የእሱ እናት፣ መጽሐፉ የእሱ መጽሐፍ፣ ፍቅሩ የእሱ ፍቅር፣ ስጋሁ የእሱ ስጋ፣ ደሙ የእሱ ደም ብለን እናነባቸዋለን። ስለዚ፣ እሺ አሁን ደግሞ ወዳቂ ሆኖ ግን ግሶች ናቸው ምናየው፣ እሱ ተሳቢ ሁኖ፣ እሱ ተሳቢ ሲሆን እና ሌሎች ደግሞ ምን ሲሆኑ ሌሎች ተውላጠ ስሞች ደግሞ ባለቤቶች ሲሆን ለምሳሌ እሱ ተሳቢ ነው እኛ ለምሳሌ ባለቤት ብንሆን ሪኢናሁ አየነው ሰማነው ዳሰስ ነው ብለን ለመናገር ስንፈልግ በግዕዙ ደግሞ ሪኢናሁ ሰማይናሁ ገሰስናሁ ብለን ቅዱስ ዮሐንስ ወንጌላዊ በመልእክቱ አንደኛው መልእክቱ እንደሚናገረው ምን ይላል ሪኢናሁ በአዕይንቲነ ሰማይና ሰማይና ገሰስናሁ በአይዳዊ ይላል። በአይናችን አየ ነው፣ በጆራችን ሰማ ነው፣ በእጆቻችን ዳሰስ ነው ብሎ እንደተናገረው ስለዚህ በዚህም ርኢናሁ ሰማይናሁ ገሰስናሁ ብለን እናገራለን ማለት ነው። ስለዚህ ምን እያለ ነው? ነው አየ ነው፣ ሰማ ነው፣ አወደስ ነው ወይም ወደስ ነው፣ ቀደስ ነው፣ ባረፍ ነው ብለን እናገራለን። ይሄ በሙሉ ምንድናቸው? ወዳቅ ሆነ ይንባሉ። ርኢናሁ ሰማይናሁ፣ ወደስናሁ፣ ባረክናሁ ሰባህናሁ ብለን እናቀራለን። ወዳቅ ሆኖ የሚነበው እሺ። ሌላስ እነሱ ሴቶች እነሱ ሴቶች ሆኖ ባልቤት ሲሆኑ ምን ማለት ነው? እነሱ ሴቶች ሲሆኑ ለምሳሌ ወደሱት፣ ቀደሱት፣ አመሰገኑት ጻፉለት። ለምሳሌ ገደሉት ሊሆን ይችላል። እነሱ ሴቶች ናቸው። ሴቶች ሲሆኑ እሱ ተሳብ ሲሆን ምን ይሆናል? ለምሳሌ አወቁት ለማለት ከፈለገ አእመራሁ፣ አእመራሁ፣ ቀተላሁ። አያችሁታ? አእመራሁ አወቁት፣ ቀተላሁ ገደሉት፣ ወደሳሁ ወደሱት፣ ቀደሳሁ ቀደሱት፣ ባረካሁ ባረኩት ብለን እናወራለን። እሺ ሌላም ይኖራል። ለምሳሌ ይሄን ብቻ አይደለም። እንቀጥላለን። አሁን እናንተ ሴቶች ባለቤት ሲሆን እናንተ ሆኖ ሴቶች ሲሆን እናንተ ሴቶች እሺ ምን እንላለን? እናንተ ሴቶች ነን አወቃችሁት። ለምሳሌ ወደሰ አመሰገናችሁት፣ መረቃችሁት ብለን እንደምንናገር ገደላችሁት ብለን እንደምንናገር እዚህ ደግሞ ምን እንላለን ማለት ነው? አይመርክናሁ፣ ወደስክናሁ እንላለን ማለት ነው። አይመር ክናሁ ወደስክናሁ እያለን እንናገራለን። አይመርክናሁ ወደስክናሁ። ስለዚህ ስናነባቸው እንድናነባቸው፣ አይመርክናሁ ወደስክናሁ፣ ቀተልክናሁ፣ ባረክናሁ እያለን እንናገራለን ማለት ነው። እንቀጥል አሁን አሁን ደግሞ እስካሁን ያየነው ነው፣ በካኤብ ያየነው። አሁን ደግሞ በሳልስ የሚጨርሱ ደግሞ እናያለን። በሳልስ የሚጨርሱ እሺ፣ ጥሩ የነገር የሰውና የፍጥረታት ስም በቃ በሳልስ የሚጨርሱ ስሞች ከሆኑ የሰው ሊሆን ይችላል፣ የእንስሳ ሊሆን ይችላል፣ የፍጥረታት በሙሉ ስሞች ወደ ምን ይሆናሉ በሳልስ የሚጨርሱ ከሆነ ወዳቅ ይሆን ይንበዋል። ለምሳሌ ያህል ቁፋሂ፣ ቅኔ ማህሌት፣ ጡፋሂ፣ ቅድስት፣ አራሂ፣ መቅደስ ማለት ናቸው። እሺ፣ ሌላስ ዳሂ ጓያ፣ ካሂ ጊዳር፣ ኤሊ ኤሊ ነው፣ ጠሊ ፍየል፣ ጦሊ ዝሆን፣ ሄንባሊ ጤፍ። እያን ከዛ ከሰውስ ቢንያሚ፣ ቀሚ፣ ሳርሚ፣ ሳሉሲ፣ ብእሲ፣ ከይሲ ያን ይላል ለሰው ለታይ። ቢንያሚ፣ ቀሚ፣ ሳርሚ፣ ሳሉሲ ብለናል። ብእሲ ማለት ሰው ማለት፣ ከይሲ ደግሞ እባብ ማለት ነው። እሺ፣ ስለዚህ በዚህ እንስማማለን ማለት ነው። ሳልስ ቅጽል የወንድ ለምሳሌ ይሄ ሳልስ ቅጽል ስንል በአማርኛ ምን ማለት ናችን ነው፣ ገዳይ፣ ቀዳሽ፣ አመስጋኝ አዋቂ፣ እንደምን እንደዚ የሚገልጹ በግዕዝ ደግሞ የምንላቸው ሳልስ ቅጽል ብለን እንጠራቸዋለን የወንድ ሆኖ። ስለዚህ ምሳሌ ደግሞ እንያቸው፣ ወዳሴ አመስጋኝ፣ ቀዳሴ ቀዳሽ፣ ሰራቂ ሌባ ማለት ነው። አማጺ፣ አመፀኛ፣ ሰዳዲ፣ የሚያሳድድ ውሃቢ፣ ሰጪ፣ ፈጣሪ ፈጣሪ፣ ወጣሪ ወጣሪ፣ ሰታይ የሚጠጣ ጠጪ፣ በላይ የሚበላ ወይ ደግሞ በይት የበላ ምን ይሆን ይችላል። እነዚህ አሁን እንደ ናነባቸው አናባባቸው፣ ወዳሲ፣ ቀዳሲ፣ ሰራቂ፣ አማጺ፣ ሰዳዲ፣ ውሃቢ፣ ፈጣሪ፣ ሰታይ፣ በላይ ብለን በወዳቂ ንባብ እናነባቸዋለን። አለ እንዴ ያነበብኩላቸው ወዳሲ ቀዳሲ ሰራቂ አማጺ ሰዳዲ ወሃቢ ፈጣሪ ሰታይ በላይ ብለን እናነባቸዋለን። ማለት ጥሩ እሺ። እዚህ ደግሞ ወዳቂ ሆነው ግን አመልካች ለምሳሌ የሚያመለኩት አመልካቸውን የሚያመለኩትን እስክንያቸው እነዚህ ደግሞ እነማን እንደሆነ እሺ ምሳሌ ዛቲ ይቺ ማለት ዛቲ ማለት ይቺ ማለት። እንታክቲ ደሞ ያቺ ማለት ያቺ። ምሳሌ ያቺ ሴት መጣች እናለን። እንታክሲ ብእሲት መጽአት እናለን። እንታክቲ ብእሲት መጽአት እናለን። እንታክቲ ብእሲት መጽአት ዛቲ መጽሐፍ ዘዚአይ ይእቲ። ያቲ መጽሐፍ ዘዚአይ ይእቲ። ይቺ መጽሐፍ የኔ ናት። ወይ ደሞ ዛቲ መጽሐፍ ዘዚአይ ይእቲ ይቺ መጽሐፍ የኔናት ብለን ለመናገር ዛቲ ይቺ፣ ኢንታክቲ ያቺ። ስለዚህ እናዋቸውም ዛቲ ኢንታክቲ ብለን እናነባቸዋለን። ጥሩ እሺ። አሁን ደግሞ እርሷ የሚል ተውላጠ ስም በሷ ዙሪያ የሚነገሩ ተውላጠ ስሞች እሷ፣ በሷ ዙሪያ የሚነገሩ ለምሳሌ ምን ሊሆኑ ይችላሉ? ግሶች ሊሆኑ ይችላሉ? እናያቸዋለን አብረን እንዴት እንጠው? በሳድስ ምንጨርሱ ለምሳሌ ባቲ፣ ከዚህ ምናይ ባቲ ማለት አላት ወይ ደማ በርሷ ማለት ነው፣ ስትተረጎም ላቲ፣ ደርሷ። ለምሳሌ ምን ማለት እንችላለን? አብርሃም አምጻ መጽሐፈ፣ አምጻ መጽሐፈ ላቲ አብርሃም፣ ለሷ መጽሐፍ አመጣላት ለማለት ከፈለግ አብርሃም አምጻ መጽሐፈ ላቲ በወዳቂ እናነበዋለን። ማለት ለምሳሌ ባቲ ድህነ ኩለ ዓለም በሷ ምክንያት ዓለም ዳነ። ሜታችን ለምሳሌ አሁን ሶስተኛ መደብ ስናረጋው ባቲ ድህነ ኩለ ዓለም፣ ስናቀርባት ድሞ ብቺ ኩሉ ድህነ ዓለም በአንቺ ምክንያት ዓለም ዳነ ብለን እንደምና። በሩቅ ደሞ ስናነበ ባቲ ድህነ ኩለ ዓለም በሷ ምክንያት ዓለምን ዳነ ብለን እናገራለን ማለት ስለዚህ አናያዋቸውም። ባቲ ላቲ ብለን እናነባቸዋለን። ጥሩ። አሁን ደግሞ በራብዕ የሚጨርሱ እናያለን። በራብዕ የሚጨርሱ ሁላቸው ስሞች ከሆኑ የሰው የነገር የፍጥረት ስም በሙሉ ስሙ ብቻ ከሆነ በወዳቂ ሆነ ይነበባል ማለት ነው። ለምሳሌ እንዚራ፣ በገና፣ ደብተራ፣ እዝራ፣ እንስሳ ከኒሳ ወይም ቤተ ክርስቲያን፣ አንበሳ፣ አበሳ ወይም በደል፣ ሮሳ ልጅ ብዬዋለሁ፣ ሊሳ ዱር፣ ሐና፣ ሶስና ብላ እንናገራለን። በዚህ እናመጣቸዋለን። እነዚህ አሁን ስነበው እዝራ፣ በገና፣ ደብተራ፣ እንዚራ፣ እንስሳ፣ ከኒሳ፣ አንበሳ፣ አበሳ፣ ሮሳ፣ ሊሳ፣ ሐና፣ ሶስና ብለን እናነባቸዋለን። አናባባቸው። እሺ ጥሩ እሺ አሁን በእርሷ ስም አሁን ደግሞ በእርሷ የሚተውጣ ስም ዙሪያ የሚነገሩ ምን ምን ሊሆን ይችላሉ? መስተጣመር ሊሆን ይችላሉ፣ መስተዋድድ ሊሆን ይችላሉ፣ ተውሳከ ግሶች ሊሆን ይችላሉ። እሺ አሁን እስኪ እና ንያቸው ማን ማን አለ ከዚህ። ለምሳሌ ከመሀ ከመሀ ማለት እንደ እሷ፣ ምስሊያ ከእሷ ጋር ሃብይሃ ወደ እሷ፣ በእንቲአሃ ስለ እሷ፣ ዚአሃ የሷ፣ ሌሊሃ እርሷ፣ ላስ ቺሃ እሷን። እነዚህ አሁን ወዳቂ ናቸው። ስለዚህ እናንባቸው። ከመሃ፣ ምስሊሃ፣ ሃቢያሃ፣ በእንቲአሃ፣ ዚአሃ፣ ሌሊሃ፣ ቺያሃ ብለን እናንባቸዋለን። ጥሩ አሁን ሌላ ደግሞ ላዕሌሃ፣ ታሕቴሃ፣ ቅድሜሃ፣ ድህሬሃ ከሷ ላይ ከሷ በላይ። ለምሳሌ ላዕሌሃ ማለት ከሷ ላይ፣ ታሕቴሃ ደሞ ከሷ ታች በታች፣ ቅድሜሃ ደሞ ፊት ለፊቷ፣ ድህሬሃ ደሞ ወደኋላ ኋላ ከሷ ወደኋላ ብለን እናገራለን። ውዳሴሃ፣ ቅዳሴሃ፣ ስባሔሃ፣ ዝማሬሃ ደግሞ አገናዛቢ ነው። ይህ መጽሐፍ የማን ነው ብለን ስንጠይቅ የእሷ ነው ብለን ለመመለስ ምን እንዳለን ለምሳሌ የእሷ መጽሐፍ ነው ለማለት ስንፈልግ መጽሐፋ እናነባለን። ስለዚህ ውዳሴያ የእሷ ውዳሴያ ውዳሴያ ለእግዝእትነ ማርያም ድንግል ዋይታምር የእመቤታችን የቅድስት ድንግል ማርያም ውዳሴያ ምስጋና ብለን እንደምንናገር ስለዚህ አናባቸው ውዳሴያ ውዳሴያ ማለት ምስጋና፣ ቅዳሴያ ቅዳሴያ፣ ስባህያ ምስጋና፣ የእሷ ምስጋና ዝማሪያ ዝማሪያ የእሷ ዝማሪያ ብለን እናነባቸዋለን። በወዳቀ መጽሐፋ፣ የሷ መጽሐፍ። ገጻ፣ የሷ ገጽ። ስሟ ስማ፣ የሷ ስም። ስጋ፣ የሷ ስጋ። ርእሳ፣ የእርሷ ራስ። አይና፣ የሷ አይን። ብለን እና ሌሎች ስሞች ምን ምን አሉ? ወደፊት ስሞች፣ ከግስ የሚወጡ ስሞች በኋላ ስንማር እናያቸዋለን። ለጊዜው ግን ወዳቀው ነው የሚነበው። ስሞች በራብዕ የሚጨርሱ አዚም ለመጥቀስ እንሞክራለን። ለየት ያሉ ስሞች ማለት ነው። ለምሳሌ ቅድስና፣ ድንግልና፣ ህልውና፣ ዋህድና፣ ብህትውና፣ ተስፋ፣ ልቡና፣ ዜና እያልን እንሄዳለን። እነዚህም ወዳቂ ናቸው። እሺ፣ በሌላ ቪዲዮ እስከምንገናኝ ለእናንተ ሰላም፣ ደስታ፣ ፍቅር ተመኙ። በሰላም ያገናኝ።